አዲስ አበባ ከተማን የተሻለ ለማድረግ በየአመቱ በርካታ አካባቢዎች መልሰው እንዲለሙ እየተሰራ ነው። በመሀል ከተማ ካሉ መንደሮች በተጨማሪ የአርሶ አደሮች ይዞታዎችም ሳይቀሩ ፈርሰው እንዲለሙ የሚያስችል ስራ እየተሰራ ይገኛል። በዚህ ስራ አርሶ አደሮች ተገቢውን የካሳ ክፍያ ሳገኙ ከይዞታቸው ሲነሱ በተለያዩ አጋጣሚዎች ይስተዋላሉ። ከካሳ ክፍያ ጋር ተያይዞ የሚስተዋሉ ችግሮችን ለመፍታት እንዲያስችል የአዲስ አበባ ከተማ አስተዳደር ፕሮጀክት ጽሕፈት ቤት አቋቁሟል። በአዲስ አበባ ከተማ የልማት ተነሺ አርሶ አደሮች የመልሶ ማቋቋሚያ ፕሮጀክት ጽሕፈት ቤት ዋና ስራ አስኪያጅ አቶ አብዱረዛቅ ያሲን ጽሕፈት ቤቱ ከመሬት ይዞታ ጋር ተያይዞ የሚነሱ የመልካም አስተዳደር ችግሮችን ለመፍታት የተቋቋመ ነው ብለዋል። የአርሶ አደሮችን ጥያቄዎች ለመመለስ አንደኛ፣ ባለቤት የለውም እየተበታተነ ነው፣ ኃላፊነትና ተጠያቂነት የለውም። ስለዚህ አንደኛ በተደራጀ ሁኔታ ባለቤት ያለው የሚያስተባብር የሚያደራጅ ጥያቄያቸውን የሚመልስ ተቋም መኖር አለበት ከሚል ተነስቷል። ሁለተኛ የፖሊሲ ማዕቀፍ በፖሊሲ መመለስ እንዳለበት፣ ፕሮጀክት ጽህፈት ቤቱን በማቋቋም ብቻ ሳይሆን በቀጣይ የተነሽ የአርሶ አደሮች ጥያቄ በፖሊሲ ሊደገፍ ይገባል። አርሶ አደሮች በልማት ከይዞታቸው መነሳታቸው ስጋት ሳይሆን የተሻለ የለውጥ መስመር እንዲሆናቸው የሚያስችል ነው ብለዋል። ልማትን ለማምጣት የግድ አርሶ አደሮችን ከከተማ ማውጣት ግዴታ አይሆንም ማለት ነው። አርሶ አደሮቹ ከልማቱ ጋር የሚለሙበት ስትራቴጂ እንከተላለን። ፕሮጀክት ጽህፈት ቤቱ በከተማዋ አራት ቅርንጫፎችን በመክፈት አገልግሎቱን ተደራሽ ለማድረግ ግብጥሎ እየሰራ መሆኑንም ጠቁመዋል። በዚህ ዓመት ሀያ ሺ አርሶ አደሮች ማቋቋምና ወደ ሲስተሙ የማስገባት ስራ እንሰራለን የሚል የዚህ ዓመት እቅድ ተብሎ ተይዟል።